ታል እንግዲህ እኔ ደግሞ በቅርቡ ነው የተመለከትኩት በጣም ስለወደድኩት ለእናንተ ይዤላችሁ መጥቻለሁ። እንግዲህ ሎሌ ፊልም ባጭሩት እንትን አድርጌ ነግራችኋለሁ ማለት ነው። ሎሌ ፊልም እንግዲህ እንደምትመለከቱት በጣም አሪፍ አሪፍ የሚባሉ አርቲስቶች በሌላ ፊልሞች በጣም የምንወዳቸው የምናከብራቸው አርቲስቶች ናቸው ያሉበት። እንግዲህ ከመጀመሪያው ስንመለከት ማራማዊት ናት። እንደምትመለከተው እንደምትመለከታት አደ ቆንጂ እንስት በጣም ነው የምንወዳት፣ በጣም ነው የምናከብራት። እንግዲህ በዚህ ፊልም ደግሞ ስላየናት እኔ ስላየኋት በጣም ደስ ብሎኛል። እናንተ ደግሞ ስላያችሁት ምን ተሰማችሁ? ያያችሁት ፊልሙን፣ ያላያችሁት ደግሞ እንግዲህ እኔ ባጭሩ እነግራችኋለሁ። እናንተም ደግሞ ገብታችሁ ፊልሙን ታዩታላችሁ ማለት ነው። ሎሌ ፊልም እንግዲህ ታሪኩ ሲጀምር ምንድን ነው ፑል ቤት ውስጥ ነው የሚጀምረው። ፑል ቤት ውስጥ ኃይሌ መክበብ ይባላል፣ ይሄ ይሄኛው ኃይሌ ይባላል። እሷ ደግሞ ምስር ትባላለች። የምስር ጓደኛ ብሩክ የሚባል ጓደኛ አላት። እና ብሩክን ብሩክ ማለት ይሄ ነው። ብሩክ እና ምስር አንድ ዩኒቨርሲቲ ውስጥ ስለ ሳይኮሎጂ ተምረዋል። እና ስለ ሳይኮሎጂ ሲማሩ በጣም ቅርበት ነበራቸው። በጣም የቅርብ ጓደኛሞች ናቸው። የዛን ቀን ፑል እየተጫወቱ እያለ ማናማ መክብብና ኃይሌ ፑል እየተጫወቱ እያለ ብሩክ ምስርን ይዟት ወደ እነሱ ጋር ይመጣል፣ ሊያስተዋውቃቸው ምስር ያልኳችሁ ልጅ እሷ ናት ኃይሌ እና መክበብ ያልኩች ደግሞ እነሱን ነው ትላቸውና ይላቸውና ያስተዋውቃቸዋል ማለት ነው። ልክ ሲያስተዋውቃቸው ጊዜ ኃይሌና ምስር እጅ ለእጅ በጣም ተጨባብጦ ይቆ ረጅም ሰዓት ይቆያሉ። ከዛም በኋላ ምን ይፈጠራል መሰላቸው? ምስርና ኃይሌ ተጋብተው ይጀምራል ማለት ነው ፊልም ምስርና ኃይሌ ተጋብተው እየኖሩ እያለ ተጋብተው መኖር ከጀመሩ ስድስት ወራቸው ነው፣ ስድስት ወር ገደማ ነው እና ኃይሌ በጣም ነው የሚወዳት ሚስቱን፣ እሷን በጣም ነው የምትወደው። በጣም ደስ የሚሉ ቤተሰቦች ናቸው። ግን ደግሞ ሀይሌ ምንደው ችግር ያለበት በጣም ነጭናጫ ነው። ይነጫነጫል፣ በትንሽ ነገር ይበሳጫል። መብራት ለምን ጠፋ ብሎ መብራት ኃይሎችን ይረግማል፣ ይናደዳል ምናምን ነገር። እሱ ደግሞ እሷን እሷ ደግሞ እሱን በጣም ታረጋጋዋለች ባሏል፣ በጣም ሰፖርት ታደርገዋለች፣ ትደግፈዋለች፣ እንዲረጋጋ ታደርገዋለች። እና ከዕለታት አንድ ቀን ላይ ምን ይፈጠራል መሰላችሁ? ይሄ መክበብ በሚባለው ጓደኛቸው በጣም ሴቶችን ያማግጣል። ከብዙ ሴቶች ጋር የማይሆን ነገር ያደርጋል ምናምን ነገር ቤታቸው በመስኮት እያቀባ ምናምን በቃ፣ ውሽማ ነው የብዙ ሴቶች ውሽማ ነው ይሄ ወንድ ማለት ነው። ውሽማነቱን ፈልጎት ሳይሆን በደረሰበት የፍቅር ጉዳት የመጣ ነው። በሱም ለመፍረድ ይከብዳል። ግን ደግሞ የሚያደርገው ነገርም ትክክል ነው ማለት አይደለም እና መክበብ አንድ ቀን ምን ይላቸዋል መሰላችሁ? ካፌ ተቀምጠው እየጠጡ ካፌ ሲሆን እንትን ባር ቁጭ ብለው እየጠጡ ምን ላቸዋል መሰላችሁ? ሚስትህን ማት ካባካባት ጊዜ ማሰጣት ከሆነ ሌላው ድጋማ ማትሄድበት ምን ምክንያት የለም ብሎ ይነግረዋል ማለት ነው። ለሀይሌ ሀይሌ የዚህ ሰዓት ከዚህ አሁን ከማሳያችሁ ምስል ከተቀመጠበት ባር ይነሳና ቀጥታ ወደ ቤት ይሄዳል። ወደ ቤት ይሄዳል። ወደ ቤት ሄዶ ምስተር ጋር ምሳ ለመብላት ወደ ቤት መጣው ይላታል ማለት ነው። እንግዲህ እሷ ደግሞ አልጋ እያነጣጠፈች ነበረ፣ አልጋ እያነጣጠፈች ነበረ ያገኛት። ከዛም በኋላ ምሳ ቀረበችለት፣ ምሳቸውን በሉ። ከዛ እሱ ሀይሌ ተመልሶ ወደ ስራ ቦታ ሊሄድ ሲል ከመስኮታቸው፣ ከመኝታ ቤት መስኮታቸው አጠገብ ምን ያገኛል? መስኮቱ ስር መሬት ላይ በውጭ በኩል ኮፍያ ያገኛል። የመላጣ አይነት ኮፍያ አባቶች የሚያደርጉት አይነት ኮፍያ ያገኛል። ከዛም በኋላ ለቡን ምናምን ሲያይ ይሄ ነገር የወንድ ነው ብሎ በቃ እሷን መጠርጠር የዛን ሰዓት ይጀምራል። እሷን አለማመን ይጀምራል ማለት ነው። አለማመኑ ደግሞ መነድደው ምንድነው፣ በጣም ነው የሚጠረጥራት፣ በጣም ነው የሚያመናጭቃት ሚስቱን እሷ ታምናለት እያለ እሱ ግን አያምናትም ነበር። ከዛም በኋላ ምን ያደርጋል መሰላቸው ሶስቱ ይመካከራሉ። እባካችሁ እርዱ ሚስቴን እያመንጓት አይደለም ብለው ለመክብብ እና ለብሩክ ይነግራቸዋል። ሶስቱ በጣም የቅርብ ጓደኛሞች የልብ ጓደኛሞች ናቸው። ብሩክና ምስርም ደግሞ የቅርብ ጓደኛሞች ነበሩ በፊት ላይ ትዳር ከመመስረቷ በፊት። ትዳር ከመሰረተች በኋላ ግን ያላቸው ቅርበት ብዙም አይደለም። ከዛም በኋላ ምን ይፈጠራል። ኃይሌ መክብብን ወደ ቤታቸው ይልከዋል። ወደ ቤታቸው ማለት ከእሷ ጋር እንዲማግጥ እንድትማግጥ እንዲገፋፋት ያደርጋታል፣ ማለት ነው። ወይን ይዘው ወደ ቤቷ ልጠይቃችሁ መጣው ይላታል። ከዛም በኋላ እና ግባ እንኳን ደህና መጣ ምናምን ብላ ታስተናግደዋለች። እሷ በጣም የምትገርም ሴት ናት። አነጋገሯ፣ አስተሳሰቧ ሁሉ ነገር በጣም ደስ የሚል ነው። ከዛም በኋላ የሚፈጠራል ከዛም በኋላ ምን ይፈጠራል መሰላችሁ መክበብ ቀስ ቀስ እያለ ማደናነቅ ይጀምራል እጇን መሰም ይጀምራል ምናምን ከዛም በኋላ በቃ የምንፈልገው እንደመጣ እሱ አይገባትን ነው እና የመጣህበትን ቀጥታ አትናገርም ብላ መኝታ ክፍል ይዛው ትገቧና ልብሷን ታወልቃለች ልብሷን አንተም ልብስን አውልቅ ትለውና ልብሱ ሙሉ ልብሱን ያውልቃል ከዛም በኋላ ሙሉ ልብሱን ያውለቀው ሳሎን ነው መኝታ ቤት ይዛው ገባቸው ራቁት ከዛም እሷም ትሸርቷን አውልቀ መጣው ብላ እንዲህ ጠብቀኝ ብላ ተመልሳ ትውጣ እና በሩን ትቆልፍበታለች። በሩን ቆልፋ ለባሏ ደውላ ና ትለዋለች። ከዛ ባሏ ጓደኛውን አልጋ ላይ ረቁቱን ያገኘዋል እና ይሄ ሰው ምን ሊያደርግ እንደመጣ መገመት አይከብዳቸው ከብሩ ጋር እየተሯሯጡ ሲመጡ ጊዜ ከብሩ ጋር ተሯሩጠው ሲመጡ ጊዜ እሱ ራቁቱን መኝታ ቤት ውስጥ ቆልፋበት አስቀምጠዋለች። ከዛም በኋላ መክብብ ብሩክ ኃይሌ እሱን ለመደብደብ እንትን ይላል። ብሩክም ደግሞ በቃ ተረጋጉ ምንድን የተፈጠነው ምናምን እያለ ግርግሩን አረጋግተው መክብብን ይዞት ከቤት ይወጣል። ኃይሌ ከሚስቱ ጋር እዛው ይቀራል ማለት ነው። ከዛም በኋላ እዚህ ጋር ራሱ ማመን እየቻለ ግን አመኔታ ጥርጣሬው በጣም በለጠለት ማለት ከማመን ይልቅ መጠርጠሩ በለጠበትና ምን ያደርጋል ጓደኛውን ጓደኛውን ብሩክን ለአስራ አምስት ቀን ከዛ ጋር በቅርበት ጊዜ እንዲያሳልፍ ያደርገዋል ይህንን ለማድረግ እንዴት ነው የተስማሙት መሰላችሁ መክብብ ብሩክ ሀይሌ ሀይሌ ወደ ፊልድ ስራ ተጠራሁኝ ብሎ አስራ አምስት ቀን ሌላ ቦታ ይሄዳል ማለት ነው የት እዛው ከተማ ውስጥ ነው እዛው በቅርበቷ ነው ግን ለእሷ እንደዛ ብሎ ይላል ይነግራታል 15 ቀን ፊልድ ስራ ተጠራው ብሎ ይነግራታል ማለት ነው። ከዛም እየተሄዳ አልመሰላችም የዚህ ካፌ እያባሩ ባለቤት የነሱ ጓደኛ ናት እና እሷ ጋር እሷ ለምን እኔ ቤት አትቆይም ሆቴል ገንዘቡን አትችለውም ምናምን ነገር ትለዋለች። ከዛም ቤትሽ ምን ያህል ሰፊ ነው ይላታል። ከዛም የእንግዳ ክፍል አለ። የእንግዳ ክፍል ተሰጠውና ከእሷ ጋር አብሮ 15 ቀን ለመቆየት ይስማማል ማለት ነው። እሷ ራሱ የባሩ ባለቤት ራሱ አስተሳሰቡ በጣም ደስ የሚል ትመክረዋለች። ይሄ ነገር ይቅርብ፣ ከዚህ በላይ አትክፋበት እያለች በጣም ትመክረዋለች። ከዛም በኋላ ምን ይፈጠራል መሰላችሁ? ብሩክና ምስል በጣም እየተቀራረቡ፣ ሪሰርችሽን ላግዝሽ ነው ወረቀቷን፣ አግዝ አግዛት ብሎኝ ነበር እና እሱ ላግዝሽ ነበር ይላታል። ከዛ እሷም ደግሞ ደውላ እኔ ሄሎ እኔ ሀይሌ አንተ በሌለህበት የሚመጡት ነገር ምንም ደስ አላለኝም ትለዋለች ከዛ ችግር የለው ምን እንደሌለው ስላወቀ ይሆናል ብቻሽን እንዳትሆኝ ብሎ የመጣው ምናምን እና ደግሞ ወረቀት ና ጊዜ ስወረቀጣም ከብዶኛል ስቲያል ነበር ያግዝሽ ምናምን ይላታል ከዛም በኋላ እሺ ትል ና ወረቀቷን ማገዝ ይጀምራል ማለት ነው ከዛ እነዚህ ልጆች በጣም ይቀራረባሉ ከዛ የሆነ ቀን ሳምንት ያህል ጊዜ አብረው ከቆዩ በኋላ ምን ያደርጋል ወይን ይዞ ይመጣና አይደለም እራት ጋብዥ እራት ልጋብዝሽ በላት ይለዋል ማለት ነው። እራት ልጋብዝሽ በላት ምን ብዬ ነው ልጋብዝሽ ምላት ምናምን ይለዋል። ከዛም በኋላ በቃ የሆነ ምክንያት ፍጠር ምናምን ነገር ብሎ እራት እንዲጋብዛት ያደርጋል። እራት የሚበሉ ሰዓት እዚህ ጋር ነው። እራት እያበሉ የነበረው በጣም ነበር የምታምረው፣ እሱ አለባበስ ያምር ነበር። በጣም ቆንጆ ሆና ለራቱ ሄደች። ከዛም እዚህ ካፌ ውስጥ ሀይሌ ኮፍያ ለብሶ ኤርፎን አድርጎ ብሩክ ይደውልለትና ስልኩን ከፍቶ ያስቀምጠዋል። ማለት የሚያወሩት እንዲሰማው። ከዛ ሀይሌ በቅርበት ከጀርባቸው ተቀምጦ ኮፍያ አድርጎ ጥቁር በጥቁር ለብሶ ተሸፋፍኖ የሚያወሩትን ይሰማል። ከዛም በኋላ እኔ ሀይሌን ያገባሁት በጣም ስለምወደው ነው ትላለች። በጣም ረጅም ነገር ከወሩ በኋላ እንዴት ነች ለምን ረጋበስ ምክንያቱ ንጋራ ምናምን ነገር ከወሩ በኋላ ሀይሌ በጣም ወድጄው ነው ያገባሁት ብላ ስጨርስ ካርድ ይዘጋል ስልኩን ማለት ካርድ ይዘጋል። ከዛም በኋላ ሀይሌ በጣም ይናደዳል። ከዛ ብሩክ የዘጋው መሰለውና በጣም ይናደድና ምን ያደርጋል መልሶ ለማን ይደውላል? ለምስር ይደውልላታል። ለምስር ሲደውልላት ጊዜ ሄሎ ትለውና ሄሎ ከሀይሌ ጋር ነኝ እንዴት ነን ምናምን እራት እየበላን ምናምን ትለዋለች። ከዛ በኋላ እያያቸው ነው በቅርበት። ከዛ እያት ናችሁ ምናምን ነገር ሲላት እቤት ነን ትለዋለች። ቤት ነን ያለችው እሷ እንዳይቆጣ ስለፈራች እንዳይናደድ እሷ ከሌላ ጋር መሆኗን ሲያቅ ሮጦ እንደሚመጣ ስለምታቅና ስራውን ትቶ እንዳይመጣ ብላ ፈርታለት ነበር። እሷ እንደዛ ያለችው ግን እሱ እሱን ሳያስብ ምን አለ በቃ ቼሽ ተዋሸኛች እያማገጠችብኝ ነው ምናምን ብሎ አሰብና ልቡ ተሰበረ ማለት ነው። በሱ ቦታ ሆነን ብናስበው ልክ ነው፣ መዋሸት አልነበረባት። ከዛ ይናደድና ወደዛችኛዋ ቤት ይሄዳል ማለት ነው። ወደ አረፈባት ወደ ባሩ ባለቤት ይሄድና እዛ በቃ በጣም ይከፋል፣ ልቡ ይሰበራል። ይነግራታል ሀብት ነደር የተፈጠረበትን ነገር ምናምን ይነግራታል። ከዛም በኋላ ብሩክና ምስር በላዳ ወደ ቤት ይሄዳሉ። በላዳ ወደ ቤት ከሄዱ በኋላ ከላዳ ወርዶ በር ላይ ካስገባት በኋላ በይ ደህና እደሪ፣ እኔም ወደ ቤት ልሂድ ይላታል። ከዛም በኋላ መሽቷል። አሁን ከመሸል ሄደክ እኔም የሆን ነገር ብቶ ጸጸቱን አልችለውም፣ ናግባ እኔ ጋደርና ነገት ትሄዳለህ ትለዋለች። እሺ ብሎ ይገባና ማታ ላይ ከንፈሯ ለመሳም ይሞክራል። ከዛም በኋላ ሶፋ ላይ ነው ያደረው፣ እሷ ደግሞ መኝታ ቤት ነበረች። ከዛም ምን ይፈጠራል መሰላችሁ? ጠዋት ላይ እሱ ሀይሌ ደውሎ ሀይሌ ለብሩክ ደውሎ ምን ተፈጠረ ማታ ምናምን ይለዋል። ምንም ነገር አልተፈጠረም ይለዋል። ከዛም በኋላ ምን ይፈጠራል መሰላችሁ? ካምፓላ ኃይሌ በሌለበት ቤት እንዳትመጣ ትለዋለች። ብሩክን ማለት ነው። ኃይሌ በሌለበት ቤት እንዳትመጣ ትለዋለች። ከዛ ኃይሌ በሌለበት ቤት እንዳትመጣ ስትለው ጊዜ ይቅርታ ድርጊልኝ እኔ ማታ መጠጥ ስለሆንኩኝ ይላታል። ከዛ ይቅርታ ድርግ ግን ኃይሌ በሌለበት ከአሁን በኋላ በዚህ ቤት ባትመጣ በጣም ደስ ይለኛል ትሏለች። አየሽ ይቅርታ አላደረግሽልኝም ማለት ነው ምናምን ይላታል። ከዛ ይሄዳል ማለት ነው፣ የዛን ቀን ይሄዳል ወደ ቤት ወደ ስራው ይሄዳል። ስራውን ሰርቶ ሰርቶና ማታ ላይ ወይን ይዞ ሱፍ ለብሶ ይመጣል። የዛን ቀን መምጣት ፈልጓል ነበር። የመጨረሻ ቀናቸው ነበረ። ኃይሌም ደግሞ እንደዚህ ማድረግ ከጀመረ የመጨረሻ ቀኑ ነበር ማለት በቃ የመጨረሻ እባክህን ተባበረኝ ምናምን ይለዋል። ኃይሌ ደግሞ ብሩክ ደግሞ አልፈለገም ማለት በቃ፣ ልጅቷ ታማኝ እንደሆነች ስለሚያውቅ ምን አይነት ማንነት እንዳላት ስለሚያውቅ ስለሱ ስታወራው የልብ ጓደኛም ስለሆነ ስለሱ በቅርበት ስለምታወራ ለምን እንደዚህ ያደርጋል ብላም ብሎም ብሎም እንደዚህ ታደርጋለች ብሎም ስለማይጠረጥራት እኔ በቃኝ ከዚህ በላይ አልሄድም ይለዋል። በእናትህ እርዳኝ ምናምን ብሎ ኃይሌ ሲያለቃቀስበት የመጨረሻ ነው እሺ ይለዋል። ከዛ እያለቀቀሰ ይሄዳል እሱ። ብሩክም ወደ ምስር ይሄዳል፣ ሀይሌም ደግሞ ወደ ዛችኛዋ ሴት ይሄዳል ማለት ነው። ያችኛዋ ሴት ደግሞ ምን ትመስል ይብቃ ከዛሬ አይለፍ ምናም ብላት ትመክራለች። ምክንያቱም ያለፈ ታሪክህን መቅበር መቻል አለብክ፣ ካልቀበርከው ግን ትጎዳለክ፣ መጨረሻው አያምርም፣ ይሄ ነገር በጣም እየገፋት ነው ትለዋለች። ከዛም በኋላ እሺ ይላትና አበባ ገዝቶ ምናም በማግስቱ ማለት ነው የዛን ቀማታ የዛን ቀማታ ብሩክ ለምስር ሱፍ ለብሶ ወይን ይዞ ይመጣና ይቅርታ ቅርታ አድርግልኝ፣ ለይቅርታ የማሳረጊያ ነው ወይን ይዤ መጣሁት ይላታል። ከወይን ዋል ጠጣ ችግር አለው ስትለው ይቅርታ ካላደረግሽልኝ ሽልኝ አዎ ይላታል። ከዛ በቃ እሺ ግባ ምናምን ብላ ወይኑን እየጠጡ አብረው ያድራሉ ማለት ነው። እንግዲህ ይቺ ልጅ ፈልጋ አይደለም ተገድዳ ነው በቃ ማይሆን ነገር ውስጥ የገባችው ግን አሁን መጨረሻ ላይ የፊልሙ ላይ ያልታየው ነገር አብረው ትደር ወይ ደግሞ ሀይሌ እያደረገባት ያለው ነገር ብሩክ ቀድሞ ነግሯት ይሁን ምንም የሚታወቅ ነገር አይልም። ከዛም በኋላ ጠዋት ላይ እሱ አበባ ይዞ ሀይሌ ሚስቴ ታማኝ ነች ብሎ አበባ ይዞ ሲመጣ፣ ብሩክ ሸሚዙን እያቆላለፈ ከቤት ይወጣል። ከዛ ይደነግጥና ሀይሌ ምን ተፈጠረ ይለዋል። ምን እንዲፈጠር ጠብቀ ነበረ? ምን እንዲፈጠር ጠብቀ ነበረ? አንተ እኮ የእናትህን ውርደት ሚስት ላይ ማየት ስለፈለግክ ነበር ምናምን ይለዋል። ከዛ እንደዛ በሚለው ጊዜ አይሆንም እንደዛ አይሆንም እያለ እንትን ሲል ምስር ደግሞ ቀለበቷን አውልቃ ከፎቷቸው አጠገብ አስቀምጣ ሻንጣዋን ይዛ ከዛ ቤት ትወጣለች፣ እያለቀሰች ማለት ነው፣ እያለቀሰች ትወጣለች። ምስር እንግዲህ የባሏን ባህሪ ለማስተካከል በጣም ጥራለች ማለት የሚነጫነጨውን ነገር ለእሱ የምታደርግለትን ነገር እንዲመለከት ለማድረግ በጣም ጥራለች። ለምሳሌ ከጣረችባቸው ነገሮች አንዱ ልንገራችሁ መሳሳት መሳሳት ቤት መምጣት ይጀምራል። ከዛ ቤት መምጣት ሲጀምር ጊዜ አበባ ጠረጴዛው ላይ በታትና ምናምን ምሳ አዘጋጅታት ጠብቋለች። እሱ ግን እሷን ጠርጥሮ ስለመጣ አበባውን አላስተዋለውም ነበር ከእሱ ማስተዋል የፈለገው እሷን ጠርጥሮ ማጣማግኘት ነው የፈለገው በቃ ቀጥታ። ከዛም በኋላ በሌላኛው ቀን ደግሞ ሁለት የሻይ ብርጭቆ ጠረጴዛ ላይ ታስቀምጥና ፎቷቸውን የሰርግ ፎቷቸውን በትልቅ አሰርታ ግድግዳ ላይ ታደርገዋለች ማለት ነው። ይሄ እሱን ለመፈተን ሲሆን ሪሰርች እየሰራችበት ነበር በእሱ ጸባይ ላይ እና እንደ ለዛ ለማድረግ ብላ እሱ የሚያስተውለው መጥፎ መጥፎውን እንጂ ጥሩነት ጥሩ ነገሯን አያስተውልም ከዛም በኋላ የዛን ቀንም ዝም ትለዋለች ሪሰርች እየሰራው ነበር ትለዋለች ከዛም በኋላ እንግዲህ ሎሌቱን እንደነገርኳችሁ በጣም አስተማሪ ነው መጨረሻ ላይ ምን ብሎ መሰላችሁ የሚያልቀው መልሱን ማወቅ የማፈልገውን ጥያቄ አጠይቅ ሀይሌ እዚህ ጋር የሰራው ስህተት ምን መሰላችሁ መልሱን ማወቅ አይፈልግም ሚስቱን ለማገጠችበት ማመን አይፈልግም እናቱ ያደረገችው ነገር ጭንቅላት ውስጥ ስላለ ብቻ በቃ ሚስቱን መጠርጠር ጀመረ እና መልሶን ማወቅ የማንፈልገውን ጥያቄ በጠየቀኝ ቁጥር ራሳችንን መልሱን ማወቅ ስለማንፈልግ ማይሆን መልስ ነው የሚመጣው። ስለዚህ አርፎ መቀመጥ ይሻላል። ያለንን ነገር አምነን ተቀብለን በጸጋ መኖር ይሻላል። እየጸለዩ ፈጣሪን እየተማጸኑ መኖር ይሻላል እንጂ በጥርጣሬ የሚወዱትን ሰው ማጣት እናቱንም ማቷል ይህ ልጅ። ከዛም ደግሞ አሁን ሚስቱን በጣም የሚወዳትን የሚያፈቅራትን እሷን አጥቼ መኖር አልችለው የሚላትን ሚስቱን አጣ ማለት ነው በምን ምክንያት በራሱ እሷን አለማመን ምክንያት እሷ ግን ታማኝ ሚስት ነበረች መልካም ሚስት ነበረች በጣም በቃ የተለያየ ማንነት ያላቸው ባልና ሚስቶች ነበሩ እንግዲህ ሎሌ ፊልም ባጭሩ ይህንን ይመስላል ውድ ቤተሰቦቼ እኔ በጣም ወድጀዋለሁ በጣም አስተማሪ ፊልም ነበር እንግዲህ እናንተም እንደወደዳችሁ ተስፋ አደርጋለሁ ያላያችሁ ገብታችሁት ያያችሁት ደግሞ እንዴት አያችሁት ኮመንት ላይ አስቀምጡልኝ። ሌላ ደግሞ አዲስ ፊልም ስ የሚወጣ ወደ እናንተ አደርሳለሁ ማለት ነው። ውድ ቤተሰቦች እስከዛው ድረስ መልካም